ያልተዳሰሰው ጀርባ ሲገለጥ፣ ዛሬ ያልተገለጠውን ጀርባ ገልጠን ያልተሰማውን መረጃ እናሰማችኋለን። ከእኛ ጋር እንድትሆኑም እንጋብዛለን። በሥልጣን ላይ በነበረበት ወቅት ወደ ፈለጉት ሲዘውሩትና ጭኖ ሲጋልቡት መጠርጠር ነበረብን። ለካስ በወያኔ የተጋለበው የራሱን ችግር ስላሉበት ኖሯል። ሰውየው ሸውዶናል። ሃይማኖተኛ መስሎም አጭበርብሮናል። አጎንብሶ የኢትዮጵያን ሕዝብ ካዝና መዝብሯል። ያልጠበቅነውም ሆኗል። የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለኢትዮጵያ ህዝብ አልታመነም ንጹህ መስሎ ውስጥ ውስጡን ጭቃ በጭቃ ሆኗል በቃኝ ያለው ለካ ሥልጣንን ብቻ አልነበረም ሌላውን ሲሳይ እንጂ ሲሳዩን አፍሶ ሲያበቃ ሥልጣኑንም በቃኛለ የበቃውን ልቡን ብቻ ነበር የሚያውቀው ዛሬ መረጃው ከእጃችን ገብቷል የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደ አንዳንድ አፍሪካ መሪዎች ሁሉ የሀብት ማማ ላይ ይገኛል በተለያዩ ሀገራትም እጅግ ቅንጡ የሆኑ ቤቶች አሉት በአዲስ አበባ ከተማ ልዩ ስሙ ሳር ቤት በሚባል አካባቢ ላይ ያለው ሕንፃ ከኢትዮጵያ ሕዝብ የተደበቀም አይደለም። ከየት አመጣ ብሎ የጠየቀም የለም። ነገር ግን አሁን በእጃችን የገባው ተጨማሪ መረጃን ስንመለከት ለካስ ዓይናችንን ጋርዶ ሞጭልፎናል። ለካስ ያመኑት ሲጋዳ ያክል የሚያስደነግጥ በአፍሪካ ከሚገኙ ቱጃሮች ደረጃ የሚቀመጥ ባለሀብት ነው። ጉድ ሳይሰማ መስከረም አይጠባ እንደሚባለው ኃይለማርያም ደሳለኝ በኡጋንዳ፣ በኬንያ በሩዋንዳ ሀገራት ላይ ስፔሻል ተብሎ በተለዩ ስፍራዎች ቅንጡ ሕንፃዎች አሉት። ሥልጣኑ በስድስት ዓመት ውስጥ ባይቋረጥ ኖሮ ምናልባትም በአውሮፓም በዱባይም ይኖረው ነበር። የሳር ቤቱ ኢትዮጵያ ውስጥ አሉ ከሚባሉት ሕንፃዎች በቀዳሚነት ከሚነሱት አንዱ ሲሆን፣ በኬንያ የሚገኘው እጅግ ቅንጡ የሆኑ ስፍራ ላይ የተሠራ ውድ ዋጋ የሚያወጣ ሕንፃ ነው። የሩዋንዳውም በአገሪቱ አሉ ከሚባሉት ሕንፃዎች ቀዳሚው ነው። ሌላኛው በኡጋንዳ የሚገኘው እንዲህ አይነት ሕንፃዎች ጥቂት ናቸው ተብሎ ለመጎብኘት የሚደርስ ጥራት ያለው ዘመናዊ ቤትም ነው። እነኚህን ወደ ገንዘብ ቀይረን የሀብት መጠኑን ብንለካ የሰውየው የሀብት ደረጃ የትየለሌ ነው። የሀብቱ መጠን በሕንፃዎቹ ብቻ የሚለካም አይደለም። ዛሬ ከኬንያ እስከ ኡጋንዳ ከኡጋንዳ እስከ ሩዋንዳ የሚነሸነሸው በዘረፈው የኢትዮጵያ ሕዝብ ሀብት ነው። የሕንፃዎቹ እጅግ ቅንጡነት ደግሞ የዘረፈው በትንሹ እንዳልሆነ ግልጽ ያደርጋል። ኃይለ ማርያም ከወያኔ ጋር በፍቅር ስድስቱን ዓመት የቆየው ለካ ስለ መስረቅ የሚተባበሩትን ስላገኘ ነው። አዋቂው የኢትዮጵያ ሕዝብ ሰው መሳይ በሸንጎ ያለው እንደ ቀድሞ ጠቅላይ ሚኒስትር ኃይለ ማርያም ያሉትን ሃይማኖተኛ መሳይ አጭበርባሪዎችን አይቶ ነው። ሥልጣንን ተገር አድርጎ የራስን አገር ከመመዝበር በላይ ከባድ ወንጀል የለም። የሕዝብ ሀብት ዘርፎ እየተምነሸነሹ በሰላም መኖር አይቻልምና የኢትዮጵያ ሕዝብ ይህንን የበግ ለምድ የለበሰ ተኩላ ዘርፎ ከሀገር ያሸሸውን የሕዝብ ሀብት በሕግ ሊጠይቅ ይገባል። ይህ በዚህም አይቆምም። ገና እንገልጣለን፣ ያልታየውን እናሳያለን፣ ያልተሰማውንም እናሰማለን።